የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 18። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና ነሆ ሦስት ሰዎች በፊቱ ቁመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ አቤቱ፣ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚች ዛፍ በታች ረፉ። ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ። ከዚህም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጣችኋልና። እነርሱም እንዲያልህ አድርግ አሉት። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባ። ሶስት መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሹም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጀውም ዘንድ ተቻኮለ። እርጎና ወተት ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር፤ እነርሱም በሉ። እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምና ሳራ በእድሜያቸው ሸምግለውና ፈጽመው አርጅተው ነበር፣ በሴቶች የሚሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔር አብርሃምን አለው። ከረጀው በኋላ በሆኑ ወልዳለሁ ስትል ሳራ ለምን ሳቀች? በሆኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተም መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳቀውም ስትል ካደች። እነርሱም አይደለም ለምሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሶዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔርም አለ እኔ የማደርገው ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል የምድር አሕዛብም ሁሉ በእርሱ ይባረካሉና ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝዛው አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረው ነገር ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ፣ የሶዶምና የገሞራ ጩኸት እጅግ በስቷልና ኃጢአታቸውም እጅግ ከብዳለችና እንግዲህስ ወደ እኔ እንደ መጣች እንደ ጩኸቷ አድርገው እንደሆነ ወርጃ ያለው እንዲሁም ባይሆን አውቃለሁ። ሰዎቹም ከዚህ ከዚያ ፊታቸውን አቀኑ፣ ወደ ሶዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? አምሳ ጻድቅ በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ አምሳ ጻድቅ አትምርምን? ይህ ካንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁን እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔርም በሶዶምና በከተማይቱ ውስጥ አምሳ ጻድቅ ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። አብርሃምም መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እንሆ አንድ ጊዜ ጀመረው። ከአምሳው ጻድቅ አምስት ቢጎድል ከተማይቱን ሁሉ በአምስቱ ምክንያት ታጠፋለህን? ከዚያ አርባ አምስት ባገኝ አላጠፋም አለ። ደግሞም ተናገረ እንዲህ አለ፣ ምናልባት ከዚያ አርባ ቢገኙስ እርሱም ለአርባው ስል አላደርገውም አለ። እርሱም ጌታዬ አይቆጣ፣ እኔም እናገራለሁ። ምናልባት ከዚያ ሰላሳ ቢገኙስ አለ። እርሱም ከዚያ ሰላሳ ባገኝ አላጠፋም አለ። ደግሞም እንሆ ጌታዬ፣ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀምረው፣ ምናልባት ከዚህ ሀያ ቢገኙስ አለ። እርሱም ከዚህ ሀያ ቢገኙ ስለ ሃያው አላደርገውም አለ። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣም። ምናልባት ከዚህ አስር ቢገኙስ አለ። እርሱም ስለ አስሩ አላጠፋም አለ።